የሲዳማ ክልል ምክር ቤት ባካሄደው ስድስተኛ ዙር አራተኛ የስራ ዘመን ሁለተኛ አስቸኳይ ጉባኤ የክልሉን ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቲዎስን ያለመከሰስ መብት አንስቷል። የኃላፊው ያለመከሰስ መብት የተነሳው ስልጣንን ያላግባብ በመጠቀም በሕገ ወጥ መሳሪያ ዝውውር በኮንትሮባንድ ንግድና በአደንዛዥ እጽ በማዘዋወር ተግባር በመገኘቱ መሆኑን የክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ተናግረዋል። በእኛ ደረጃ ዛሬ በምክር ቤት የተገለጽ ነው። በምርመራ ሂደት ተጣልቶ ማስረኛ የተገኘባቸው ጉዳዮች ናቸው። ግን በዋናነት በእኛ ደረጃ ወደ ስድስት ነጥቦች አንስተን ነው ለምክር ቤት ያቀረብ ነው። አንደኛ አለግባብ የተሰጠውን ስልጣን መጠቀም ነው። ስለዚህ ከዚህ አንጻር በተለይ ከዜጎች መብት አንጻር የተፈጸሙ ጥሰቶች አሉ። ከዚህ አንጻር መጣራት ያለባቸው የህግ በላይነት መከበር ያለበት ጉዳይ መኖሩን አረጋግጠናል። ሌላው የስልጣንን ኃላፊነትን በማያመች ሁኔታ መጠቀም ወይም መገልገል በሚል ጭብጥ እንደዚሁም ተጣርቶ ማስረጃዎችን ሰብስበን ማስረጃ የመሰብሰቡ ስራ ኦልሞስ የተጠናቀቀበት ነው ያለው በህብረተሰቡ ጥቆማና አጠቃላይ በምክር ቤት በቀረበው እንትን መነሻ ተጨማሪ የምርመራ ስራዎችና የማጣራት ስራዎች የሚደረጉ ይሆናሉ። መጨረሻ ላይም የህግ በላይነትን የማስከበር የማስቀጣት ስራ፣ ዜጎችን እና ህብረተሰቡን የማስተማር እንደዚሁም የመንግስት ኃላፊዎችን የማስተማር ስራ በዚህ መነሻ ይሰራል ብለን እንገምታለን። አቶ አለማየሁ ጢሞቲዎስን በቁጥጥር ስር ለማዋል ስለሚካሄድበት መንገድም የክልሉ ፍትህ ቢሮ ኃላፊ ምላሽ ሰጥተዋል። አሁን የት እንዳሉ በፖሊስ ክትትል ያው በሀገር አቀፍ ደረጃ ክትትል ይደረጋል። ስለዚህ ከዚህ አንጻር ክትትል ተደርጎ ያው የምክር ቤት ከለላ ስለተነሳ በተገኙበት በፍርድ ቤት ትእዛዝ፣ በነጻና ገለልተኛ ፍርድ ቤት ትእዛዝ መጥሪያ ወጥቶ የሚያዙ ይሆናሉ። እርምጃ ይወሰዳል። ከዛ በኋላ ነገሮች ቅድም እንዳነሳው ከተጣራ በኋላ ህጋዊ እርምጃ ይወሰዳል ማለት ነው። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ በበኩላቸው ወንጀል በአንድ ግለሰብ ብቻ የሚፈጸም ባለመሆኑ ተባባሪ አካላትንም ተጠያቂ ለማድረግ ይሰራል ብለዋል። ወንጀል ሲሰራ አንድ ግለሰብ ብቻ ወንጀል ይሰራል ብለን አናስብም። ከሱ ጋር ደግሞ እሱ መሰሎች ይኖራሉ። በቀጣይ ደግሞ እሱ ከተያዘ በኋላ የሚወጡ ነገሮች ብዙዎች አሉ። ምክር ቤቱ ደግሞ ለዚህ አጽንኦት ሰጥተው ደረጃ ደረሰ ምን ስሰሩ ነበር፣ ከማን ጋር የሚለው እየተጣራ የሚሄድበት ስለሆነ ምክር ቤቱን በዚህ አሳይመንት ወስዶ በቋሚ ኮሚቴ እኛም ፈትሸን እስከ ታች ተገምግሞ በዚህ ላይን ብቻ ሳይሆን ሆሪዘንታልም የተሰሩ ስራዎች በርካታዎች ስላሉ በደንብ ፍተሻ ተደርጎ ግምገማ ተደርጎ ቁጥጥር ተደርጎ ለህግ የሚቀርብበት ሁኔታዎች ይመቻቻል ብዬ ነው የሚያስበው። ምክር ቤቱ በክልሉ ፍትህ ቢሮ የቀረበለትን ዝርዝር ተመልክቶ የአቶ አለማየሁ ጢሞቲዎስን ያለመከሰስ መብት ያነሳው በሙሉ ድምጽ ነው።